መከራ መጥቶብኝ እንዳላዝን እንዳልጨነቅ በእግዚአብሔር አመንኩኝ። ፈትነኒ እግዚኦ አመክረኒ ትሩፍ በመከራ ውጥያዝ ትቀባጥራለህ እንጂ የቀድሞ ስርሃት መሸትትሃል ትለይ እንደሆነ አቤቱ ፈትነኝ መርምረኝ። ፍት ልበየ በኩላያት ልቡናዬ ያመላለሰውን ኩላሊቴ ያጤ ሰውን መርምር ከመምህረት ከቅድማ አይግንድ የውእቱ ይቅርታ ከፊቴ እንዳለ መጠን ወተፈሳይ ቁባ ድህኖትከ በትድግና ደስ ይለኛል። ወኢነ በርኩስ አውደ ከንቱ ከንቱ ጣዖትን በሚያመልኩበት አደባባይ አልተቀመጥኩም። ወኢቦይኩ ምስለ አማፅያን ከአመፀኞች ከባቢሎናውያን ጋር ወደ ቤተ ጣዖት አልገባሁም። ፀላይኩ ማህበረ እኩያን የባቢሎናውያን ወገን ጠላው ጠላው እንጂ። ይወይኩ ወእይነብር ምስለ ጽልህዋን ከከዳተኞችም ጋር አልተቀመጥኩም። ወአሃጽ በንጹህ እደው እደልቡናዬን በንጹህ ህግ አጥበዋለሁ አጥበዋለሁ እንጂ። እይነብር ወአአውድ ምስዋይ ከእግዚኦ መስዋ አብርቱን ከልቤ ቆማለው። አንድም ምስዋ ቅዳሴ ነቢያትን፣ ምስዋ ቅዳሴ ካህናትን ከልቤ ቆማለው። ከመ እስማዕ ቃለ ስብሐቲከ ከነቢያት ከካህናት ምስጋና ንሰማ ዘንድ። አንድም ከደቀ መዛሙርቶቻቸው ምስጋና ንሰማ ዘንድ። ወከመ እንግር ኩሎ መንክረከ ድንቅ ስራህን እኔ ተምሬ ሌላው አስተምር ዘንድ እግዚኦ አፍቀርኩ ስነ ቤትከ፣ አቤቱ የቤተ መቅደስን ጌጥ ወደድኩ። ዛፍ ይቀርጹበታል፣ አበባ ያፈነዱበታል፣ ሀረግ ይስሉበታልና አንድም ለቤተ መቅደስ ጌጥ የሚሆኑ ነቢያት ካህናትን ወደድኩ። ለአሀቲ ሰሜክ ዋሀብለ ወለሀቲ ስህነ እንዲል ወመካነ መካን ማሄደር አንድ ወገን ነው። አንድ ወገን የሚሆኑ የአምስቱ የሰባቱ ቀመዘሲ ጌጥን ወደድኩ። አንድም የምስጋና ማድሪያ የሚሆኑ ካህናትን ወደድኩ። የትግድፋም ምስለ ሃጥአን ለነፍሴ ሰውነቴን ከባቢሎን ሰዎች ጋር በመካራ አትጣላት። ወኢም ስለእዶ ደም ለህይወቴ ደም ከሚያፈሱ ከባቢሎን ሰዎች ጋር ላመጻ ውስተ እደው በእጃቸው መግደል በቃላቸው መበደል አለና። ወመለይ ስለያነ የማኖሙ ቀኝ እጃቸው መማለጃን የተመላች ናትና። ዋንሰ በህዋቴ አሃውር እኔ ግን በቅንነት በአስሩ ቃላት ጸንቼ እኖራለሁ። አድነኒ እግዚኦ ተሰሃለኒ አቤቱ ኃጢአቴን ይቅር በለኝ፣ ከመከራው አድነኝ። እስመ በረቱ ቆማ እገር እግረ ልቡናዬ በአስሩ ቃላት ጸንቷልና በማይበር ባረከከ እግዚኦ አቤቱ በብዙ ወገን አመሰግንሃለው። ይቆየን።